ባህሩን ያደረገው እንደዚህ ነው። ለዛን ቀን ባህሩን የኤርትራን ባህር ወይም ቀይ ባህር ከስፍራ እንዳለ አይደለም ያጠፋ፣ እነሱ ሊሻገሩት የሚችሉበትን ድንበር ነው እግዚአብሔር ያጠፋው። ጉዳዩ እንደዚህ ነው። ከዚህም የቀይ ባህር ግድግዳ አለ፣ ውሃው አለ ፋንክሽናል። ከዚህ ግድግዳ አልፈ እንዲ ብትነካ ደሪዝ ወተር። ይሄ ግድግዳ ራሱ ውሃ ነው፣ ከዚህም ውሃ ነው፣ የቆመ ግድግዳ ነው ቀይ ባህር ለሁለት ተከፈለ ቆመ። ሁለት ቦታ ተከፍለው ቆመዋል እንጂ ሙሉ በሙሉ ከቦታው አልጠፋም። በሚውጥ ወንዝ መካከል በሚያጠፋ አደገኛ የሆነ ሺ መካከል ዝም የሪቨርስ አደርገው የቀይ ባህር ደብስ ወይም ጥልቀት በትንሹ 490 ሜትር በትልቁ 3094 ሜትር ይጠልቃል፣ ይላል። በትንሹ የምለውን ላብራራላችሁ፣ 16 ፎቅ ወደ ላይ ርዝመት ጥልቀት ያለ ወንዝ ነው። አሁንም ያልተሰበከና ካልኩሌሽን ውስጥ ያልገባ ጉዳይ አለ። ይሄን ያህል ጥልቀት ካለ እንዴት ልሻገሩ ቻለ? ስሙኝ፣ የተደረገው ወደዝም ተከፍሏል፣ ወደዝም ተከፍሏል። እዝም በውሃ አስፋልት ተሰርቷል። ከመሃል እስራኤላውያን እያበከጡ አንተ ልረዳ መከራም ሳያልፍ የሆነ የሚገልም ሳይሄድ እዙ ቆሞ አጠገቢ ያለ ሊገል ቆል አለ። እሱም ለዛ ቀን ግን ስራ አቁሞ እግዚአብሔር ከመካከላችሁ ያሽገራ። እግዚአብሔር መከራን ከግራና ከቀኝ አቁሞ ከመከራ መካከል ያራምዳሃል።